መድረኩም የኢፌዴሪ ባህልና ስፖርት ሚኒስቴር ከማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ጋር በመተባበር ያዘጋጁ ስለመሆኑም ተመላክቷል። የኢፌዴሪ ባህልና ስፖርት ሚኒስቴር የባህልና ቋንቋ ዘርፍ ሚኒስቴር ዴኤታም ወይዘሮ ነፊሳ አብዱልማዲ ባደረጉት የመክፈቻ ንግግር የየም ብሔረሰብ ሀገር በቀል የመድሃኒት ለቀማና ቅመማን ለዘመናት ጠብቆ በማቆየት ትውልድ ተሻጋሪ እንዲሆን እያደረገ ያለውን ጥረት አድንቀዋል። ይህንን የብሔረሰቡን ባህላዊ መድሃኒት ለቀማ ሴት በጥናት በተደገፈ መልኩ ሰንዶ ለማቆየት ሚኒስቴር መስሪያ ቤቱ በትኩረት እየሰራ መሆኑን ነው የገለጹት። ከባህላዊ ሴቶቻችን እና ሀገር በቀል እውቀቶቻችን መጠነ ሰፊ ጥቅም ለማግኘት የባህልና ስፖርት ሚኒስቴር ትኩረት በመስጠት እውቀቶች እንዲጠኑ፣ እንዲጠበቁና እንዲለሙ ብሎ እንዲተዋወቁ ከባለድርሻ አካላት ጋር በርካታ ስራዎች እየሰራ ይገኛል። ከነዚህም መካከል የባህል መድኃኒቶችን ከማጥናት ከመጠበቅና ከማስተዋወቅ አንጻር ሚኒስቴር መስሪያ ቤታችን ይሄ ማህበረሰብን የባህል ሕክምናና መድኃኒት በስነዳና በማልማት የጥናት ስራ ማከናወን የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትልና የባህል ዘርፍ ኃላፊ አቶ ደግነ ቦጋለም ዘርፈ ብዙ ጠቀሜታ ያላቸው ባህላዊ አገር በቀል እውቀቶችና እሴቶችን ለማበልፀግ ከጥናትና ምርምር ተቋማት ጋር እየሰራ መሆኑን አስረድተዋል። በበጀት አመቱ የየም ብሔረሰብ ባህላዊ መድሃኒት ለቀማና ቅመማ ስርዓት ሳሚኤታ ከኢፌዴሪ ባህልና ስፖርት ሚኒስቴር ጋር በመተባበር መጠናቱንም ተናግረዋል። ይህ ባህላዊ አገር በቀል የህክምና እውቀት በ በማጥናት በመሰነድ በማልማትና ማስታወቅ አላማ ያደረገ ጥናት የጥናት ውጠቱ የመጀመሪያ ድራፍት ግምገማ ነው። ዛሬ ተዘጋጀው ማለት ነው። የየም ዞን ዋና አስተዳዳሪ አቶ ሽመልስ እጅጉ በበኩላቸው ዞኑ የበርካታ ኩሪ ባህላዊ እሴቶች እንዲሁም በሽታዎችን የሚታከሙበት የሀገር በቀል መድኃኒት እውቀት ባለቤት መሆኑን ተናግረዋል። በዞኑ በየአመቱ የመድኃኒት ለቀማ ቀንና ወር ተቆርጦለት እንደሚከናወን በማንሳትም በየአመቱ ከ210 በላይ እጽዋት ቅጠል ቅርፊትናም ስራ ስር ተለቅሞ ለሰውና እንስሳት መድኃኒትነት እንደሚውልም ገልጸዋል። መድኃኒት የሚለቀምበት ቦሪ ተራራ ክረምቱ ሙሉ ዝናባማና ቀዝቃዛ በመሆኑ በቦሪ ተራራ ላይ የሚበቅሉ እጽዋቶችና አበቦች ሙሉ የሚሆኑበት በክረምት ምክንያት የተለሳለሱ የእጽዋት ቅጠሎች፣ ስራ ስሮች ሙሉ ጥንካሬያቸውን የሚያገኙበት አጋማሽ ወር በመሆኑና ከዚያም ቀን ካለፈ በአይነታቸው የሚደርቁና የሚጠፉ ዝርያዎች በመኖራቸው እንደሆነ አባቶች ይገልጻሉ። መድኃኒቱ ከፈዋሽነቱን ባሻገር ከብቶት የተሻለ ምርት፣ ወተት፣ ስጋ እንዲሰጡ የሚያደርግ በመሆኑ ወቅቱና መድኃኒቱ የሚመረጥ ሆነዋል። በመድረኩ ጥናታዊ ጽሑፍ ያቀረቡት በኢፌዴሪ ባህልና ስፖርት ሚኒስቴር የጥናት ቡድን መሪ አቶ ማስረሻ አበበም በየም ብሔረሰብ ዘንድ የሚከናወነው ባህላዊ የመድኃኒት ለቀማ ከሀምሳ በላይ በሽታዎችን እንደሚፈውስም ገልጸዋል። መድኃኒት ለቀማውና ቅመማው በዓለም ላይ ካሉ ግኝቶችና በአይነቱ ልዩ በሆነ መልኩ የሚከናወን ነው ያሉት ጥናት አቅራቢው ይህንኑ ዘርፍም በማሳደግ ኢኮኖሚያዊ ልማት ላይ ማዋል እንደሚገባ አስገንዝበዋል። ባህል መድኃኒት አቀማመምና ዝግጅት ውስጥ በአጠቃላይ በሀገራችን ደረጃ ከሚታዩ የባህል ሕክምና ዘዴዎችና የመድኃኒት አቀማመምና ዝግጅት ስራዎች አኳያ በዚህ ጥናት ውስጥ በይህም ማህበረሰብ የባህል መድኃኒት ቅመማ የቦር ተራራ እንዲሁም ደግሞ ጥቅምት 17ና የመድኃኒት ቅብብሎሽ ውርስና ተስተላልፎ ሂደትና ስርዓቶች በጣም ዩኒክ ሆነው እየተመለከት ናቸው የጥናት ውጤቶች ናቸው። ከመድረኩ ተሳታፊዎች መካከልም አቶ ጌታቸው ኃይለማርያም ና ከማል ሞጋ በሰጡት አስተያየት ለዘመናት ብሔረሰብ ውስጥ ሲጠቀምበት የቆየውን እውቀት በጥናት በተደገፈ መልኩ መቅረቡ እንዳስደሰታቸው ተናግረዋል። ዘመናዊ ሕክምና ከመምጣታቸው በፊት የነበረው ባህላዊ ሲስተም እስካሁን ቆይቶ አሁን ደግሞ በተለያዩ የተለያዩ ቻለንጆችን አልፎ ዛሬ ዚህ ደርሶ ዛሬ ሁሉም ሰው እንዲያውቁ ከፌዴራል በመቶ አካላት በክልል ደረጃ ያሉ አካላት በተገኙበት በዚህ መልክ መቅረቡ ዳግም ያው የበራበት ቀን ነው ብዬ አስባለሁ። ጠንቶ እንደዚህ ምላሽ ማግኘቱ በጣም ከፍተኛ ምዝጋና ነው ያደረስኳለሁ። በመድረኩ ላይ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና ፈ ጉባኤ አቶ አቡቶ ዋኒቱን ጨምሮ የክልልና የዞን ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል።